ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም፣ እግዚአብሔር ይመስገን። በዛሬ ቪዲዮ ይዤ ላችሁ የመጣሁት ተቃራኒና ተመሳሳይ ፍች ማለት ነው። የቃላት ተቃራኒ ፍች እንሰራለን፣ ከዛ ደግሞ ተመሳሳይ ፍች። አጭር ቪዲዮ ናት። ሶስት ነው፣ ሁለት ተቃራኒ አንድ ተመሳሳይ። እንደዚህ አይነት የምንሰራው። አብራችሁም እስከ መጨረሻ ድረስ ቆዩ፣ ተለማመዱ። እሺ እዚህ ጋር የሚለው በሀ ስር ላሉት ቃላት ከለ ስር ካሉት ቃላት ተቃራኒ ፈልጉላቸው ነው የሚል ማለት ነው። ተቃራኒ ማለት እንግዲህ ያንዱ ያንዱ ቃል በሀሳብ የሚቃረን ነው ማለት ነው። እሺ መጀመሪያ ቃሉን እያነበብኩት አብረን እንሄዳለን። ቃሉን አነብላችኋለሁ። አንደኛ ላይ የሚገኘው ቅርብ ቅርብ ይላል። ሁለተኛው ከኋላ ከኋላ ሶስተኛው መጣ። አራተኛው ያንሳል አምስተኛው ጠላ ጠላ ይላል ማለት ነው። በለ በኩል ደግሞ ከፊት ይበልጣል፣ ወደደ፣ ሄደ፣ ሩቅ። አሁን ከዚህ ተቃራኒ ነው የምንፈልገው ብለናል። እሺ ስለዚህ ቅርብ ለሚለው ተቃራኒ እናንተ እየገመታችሁ ቅርብ ለሚለው ተቃራኒ ፍቹ ሩቅ ይሆናል ማለት ነው። ቅርብ ለሚለው ሩቅ ሚል ይሆናል ማለት ነው። ከኋላ ለሚለውም ይመስላችኋል? ከኋላ ለሚለው ከዚህ በኩል ከፊት ነው፣ ይበልጣል ነው፣ ወደደ ነው፣ ሄደ ነው። ከፊት ይሆናል ማለት ነው። መጣ ለሚለው የት ይሆናል? ሩቅ፣ ሄደ፣ ወደደ፣ ይበልጣል። መጣ ለሚለው መጣ ሄደ እንደምትሉ ተስፋለኝ። ያንሳል ለሚለው ደግሞ ይበልጣል በሚል ትሰርታላችሁ። የመጨረሻው ጠላ ለሚለው ጠላ የሚጠጣው ሳይሆን የመጥላት ማለት ነው። ጠላ ያው ከዚህ ደግሞ ወደደ ይሆናል ማለት ነው። ለመጥላት መውደድ ይህ ተቃራኒ ትርጉማቸው ማለት ነው። እሺ፣ ይህ ደግሞ ተመሳሳይ በሀስር ላሉት ቃላት ከለስር ተመሳሳያቸውን ፈልጉ ይላል ማለት ነው። እሺ መልሱ መሀል ላይ ነው የሚቀመጥ መልስ መስሪያ ይሄ ነው ማለት ነው። እሺ የመጀመሪያው ተጣደፈ ብሎ ሰርቶታል። ረ ተጫኮለ ማለት ነው። ተጣደፈ ለሚለው ተጫኮለ ማለት ነው። እሺ ተወ፣ አየ የግል ዘወትር ያስፈልጋል። በጋራ ሚላለ ከዚህ ከዚህኛው ደግሞ የራስ በህብረት ይጠቅማል ሁል ጊዜ ተመለከተ ተቸኮለ እና አቆመ የሚላለ ማለት ነው። ስለዚህ እናንተ ተመሳሳይ ትሰጡኝ ያላችሁ ማለት ነው። ተጣደፍ የሚለው ተቸኮለም ተሰርቷል። ያው ተወ ለሚለው ተመሳሳዩ ተወ የቱ ይሆናል? ተወ የራስ ነው አቆመ ነው ተቸኮለ ነው ተመለከተ ነው። ተወ ለሚለው አቆመ እንዳላችሁ ተስፋ አለኝ። አየ ለሚለው ደግሞ አየ የትኛው ይሆናል? ተመለከተ ነው? ሁል ጊዜ ነው? ይጠቅማል ነው? አየ ለሚለው ተመለከተ እንዳላችሁ ተስፋ አለኝ። እሺ የግል ይላል ደግሞ የግል እዚህ ጋር የግል ይላል። የግል ለሚለው በህብረት ይሆናል ማለት ነው። ዘወትር ለሚለው ደግሞ ዘወትር ምን ይሆናል? አቆም ነው? ተቻኮለ ነው? ተመለከተ ነው? ሁልጊዜ ነው? ይጠቅማል ነው? ዘወትር ለሚለው ሁል ጊዜ እንደሚሆን ታውቃላችሁ። ከዛ ያስፈልጋል ይላል። ያስፈልጋል ለሚለው ደግሞ ይጠቅማል ሚል ተመሳሳይ። በጋራ ለሚለው ደግሞ በጋራ በጋራ ተቃራኒው አቆመ ነው፣ ተቻኮለ ነው፣ ተመለከተ ነው፣ ሁል ጊዜ ነው፣ ይጠቅማል ነው፣ በህብረት ነው፣ የራስ ነው። ከዚህ ጋር ያዘዋውረናል። በጋራ ለሚለው በህብረት የሚለው ነው የሚሆን ማለት ነው። የግል የሚለው ነው የራስ ተመሳሳዩ። እንደዚህ እሺ። ይህ ደግሞ ምንድነው የምንፈልገው? ተመሳሳይ ፍች ማለት ነው። ተመሳሳይ ፍች የመጀመሪያው ተጣደፈ ለሚለው ተሰርቷ ነረ ተቻኮለ ማለት ነው። ተጣደፈ ተወ ለሚለው ደግሞ ተወ ይላል አቆመ፣ ተመሳሳይ ነው። አየ ለሚለው ደግሞ ከዚህ ተመለከተ ይባላል ማለት ነው። የግል ይላል ደግሞ፣ የግል ለሚለው የራስ። ዘወትር ለሚለው ደግሞ ዘወትር፣ ሁልጊዜ። ያስፈልጋል፣ ይጠቅማል። በጋራ ለሚለው ደግሞ በህብረት ብለን እንደዚህ አድርገን እናዛምዳለን ማለት ነው። የመጨረሻውን እንየው። ይህ ደግሞ ባላቸው አውዳዊ እንዲህ አዛምዱ ነው የሚል ማለት ነው። እሺ የመጀመሪያው ምሄራን ውዝዋዜ፣ ውዝዋዜ ከዛ ጥሩ፣ ተመልካች፣ ትዝታ፣ ባህል ይላል። ከዚህኛው በኩል ደግሞ ታዳሚ፣ መልካም፣ እስክስታ፣ ልማድ እና ትውስታ ይላል ማለት ነው። እሺ ስለዚህ ውዝዋዜ ለሚለው ምን ይሆናል? እስክስታ የሚለው ይሆናል ማለት ነው። ውዝዋዜ ለሚለው እስክስታ፣ ጥሩ የሚለው ደግሞ መልካም ይሆናል። ተመልካች፣ ለምሳሌ በእግር ኳስ ጨዋታ ተመልካች ሲባል ታዳሚ እንደ ማለት ነው። ትዝታ የሚለው ደግሞ ትውስታ ከዚህ ጋር አለ ባህል ለሚለው ደግሞ ልማድ ብለን እንደዚህ እንሰራለን ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መልካም ጊዜ።